ሕይወታቸውን በግብርና ስራ የሚመሩት አርሶ አደር በአንቲ ይገኘኔውና ካሳሁን ሙሴ መልከ ብዙ ምርቶችን በማልማት ላይ የተሰማሩ ናቸው። በዚህ የግብርና ስራቸውም የአፈር ማዳበሪያን መጠቀም ለነገ ያልተውት ያደረ ጉዳይ ነው። ግን ደግሞ የአጠቃቀም ከፍና ዝቅ ማለት ለምርታቸው ውጤት ማማርና መክፋት በተግባር የተመለከቱት ነው። በማዳበሪያ የምንዘራውና ያለ ማዳበሪያ የሚጠቀሙ የነበሩትን ስናየው በማዳበሪያ የተጠቀምነው ሰብል ከአንድ ሄክተር ላይ እስከ አራት እስከ ሰላሳ አምስት ኩንታል እናገኛለን። የኛው ገበሬ አሁን የኛ አካባቢ በዘር ላይ የሚጠቀመውን ግብዓት ወስዶ ለውጥ አምጧል። ው የሚያገኘውን አግኝቷል። ማዳበሪያ ሳናደረግ ምንዘራውና ማዳበሪያ አድርገን ምንዘራው አይገናኝም። ሰማይና ምድር ነው። አንድ ሄክታር ላይ ማዳበሪያ ሳናደረግ ምንዘራው አምስት ኩንታል ማይወጣው ላይሰብም ይችላል እንዲሁ ምናልባት ማዳበሪያ ያልነካ መሬት ምንለዋለ እኛ አካባቢ እንዲህ ኮንፈስ የተፈጥሮ ማዳበሪያዎችን የምንጠቀማቸው አካባቢ አሉ። ማዳበሪያ ካልጨመርንበት ምርት ከፍተኛ ምርት አይገኝም። በእርግጥ የአፈር ማዳበሪያን የመጠቀም ምጣኔ ማነስ በምርታማነት ከፍታና ዝቅታ ላይ የራሱ ድርሻ ቢኖረውም የአፈሩን አይነት ለይቶና የሚያስፈልገውን የግብዓት አይነት የመጠቀም ባህል አለመኖርም ለምርታማነት መቀነስ ሌላኛው ችግር ነው። ምርት እንዲቀንስ እያደረገ ያለው አንዱ ሁኔታ ማዳበሪያ ብቻ ሳይሆን የማዳበሪያ አጠቃቀማችን ነው። በድፍን ኢትዮጵያ ለበቆሎም፣ ለቡናም፣ ለሩዝም በጅምላ ነው ዩሪያ ዳፕ የሚባለው ያ መሬት ምን ኬሚካል እንደጎደለው አውቀን አይደለም። ጅማ ያለው አፈር እና ሐረርጌ ያለው አፈር፣ ባሌ ያለው አፈር እና ጎጃም ያለው አፈር እኩል ማዳበሪያ ላይ ፈልግ ይችላል። ግን ለየትኛው አፈር ምን ያክል እንጠቀም ይለውን እኛ እናውቀውም? ግን ደግሞ መንግስት የማዳበሪያ ችግርን ሊፈታ በተስፋ ታጅቦ ወደ ስራ የገባበት የማዳበሪያ ፋብሪካ ፕሮጀክት ጎን ለጎን ይህንን አሰራርም በተሻለ ሊተገብር ያለ እቅድንም የያዘ ነው። አንዱ የምንሰራው ቨርቹዋል ላብ ፈጥረን የአፈር ጥናት እያካሄድን በእያንዳንዱ ሰፈር ለእያንዳንዱ የምርት አይነት ምን አይነት ማዳበሪያና ስንት በስንት ለምሳሌ ስንት ፐርሰንት ዩሪያ ስንት ፐርሰንት ዳፕ የሚለውን ጭምር የምንወስንበትን ስራ የዚህ ፕሮጀክት አካል አድርገን እንሰራለን። በእርግጥም የኢትዮጵያ ግብርና መረመሪያ ኢንስቲትዩት እንደዚህ ያለውን ምክረ ሐሳብ በአርሶ አደሩ መዳፍ ተደራሽ ለማድረግና በውጤት የተገለጠ ዘመናዊ አርሶ አደርንና ግብርናን ለማስፋት ስራዎችን ከጀመረ ውሎ አድሯል። አንድ አርሶ አደር የእኛን አድራሻ አግኝቶ በቆሎ ልዘራ ነው እንዲህ አይነት ዝርያ ነው የምዘራው ከዚህ አይነት ቀበሌ ነኝ ብሎ የሚልካት መረጃ በቂ ነች። ከዛ ለዛ ምን ያክል ናይትሮጅን ምን ያክል ፎስፈረስ መጠቀም እንዳለበት፣ ስለዚህ ይሄ ማለት አካባቢ ተኮር ምክር ሀሳብ ወጣ ማለት ነው። ባለፈው አመት ጀምሮ ይህንን ፓይለት እያደረግን ያለ ነው። በሚቀጥለው አመት ወደ ብዙ ኤክስቴንሽን ዞት እንዲሄድ የማድረግ ስራ አለና ይህን ደግሞ የዲጂታል አሰራር እንዲህ ዝም ብሎ በጣም የማይቻል ነገር አድርጎ እንዳይገመት በጣም ቀላል፣ ማንም ሰው ሞባይል የሚጠቀም ሰው የሚጠቀመው እንዲሆን አድርገን ነው የሚሰራው። ግብርና የኢኮኖሚ ዋና ምሰሶ የሆነባት ኢትዮጵያ ዘመናዊ መንገድን በተከተል አርሶ አደር የተቃኘ ማድረግ ለነገ አይባልም ያሉን ተመራማሪው ይህ ዘመናዊ የግብርና ግብዓት አጠቃቀም የዲጂታል ምክር ሀሳብም በአርሶ አደር ደረጃ ትኩረት የተሰጠው ለዚህ ነው ብለውናል። ማሳ ተኮር አይደለም፣ ቀበሌ ወይም አንድ ዞን አይደለም። አሁን የምንሰጠው በዞን ነው ወይም በወረዳ ነው የሚሰጠው። ግን አሁን ለአርሶ አደር ለራሱ አምና ኮምፖስት ተጠቅሜ ያለሁ የሚል ከሆነ ምን ያክል እንደሚቀንስለት ይታወቃል። ለአሲዳማ አፈር ነበረኝ አክሜዋለሁ ቢለን ምን ማድረግ እንዳለበት ማዳበሪያው ኢኮኖሚ ላይ ያለው ዋጋ ስለዚህ እሱን ሁሉ የሚያሰላ የዲጂታል ምክረ ሐሳብ ላይ አሁን በሰፊው እየሰራን ያለ ነው። ኢትዮጵያ ለአፈር ማዳበሪያ ግዢ ከምትደጉመው 80 ቢሊዮን ብር እስከ ጊዜ መጓተት የሚገጥማት ፈተና ቀላል አይደለም። እናም አሁን ፋብሪካውን ከደጇ ልትገነባ ስትቆርጥ መሰል ችግሮችን ከመፍታትን በተሻገረ ለምርታማነት ማደግም ወሳኝ እርምጃ ነው። የኢትዮጵያ ፕሮዳክቲቪቲ ቢያንስ በእጥፍ ያድጋል። ቢያንስ ምክንያቱም የእኛ ማዳበሪያ ዩዜጅ በጣም አነስተኛ ነው። 80 ኪሎ የሚጠቀሙ ሀገራት አሉ ፐር ሄክታር፣ እኛ አስር ነው የምንጠቀመው ያን ስናሻሽል ምርታማነት ያድጋል። የግብአት አቅርቦታችን ከሀገር ውስጥ በሚሆንበት ሰዓት በእርግጠኝነት ብዙ አርሶ አደር ወደ ሙሉ አጠቃቀም ይገባል። ይሄ ማለት ምርታችንም ወደ እጥፍ መውሰድ ማለት ነው። በሌላ መንገድ መሬት በማስፋት መሬት በመድገም ሳይሆን ራሱን ያችኑ በአንድ ዙር በአንድ ዙር ተገቢውን ምርት ማምረት ሲቻል ይሄ ደግሞ ሁሉም አርሶ አደር በዚህ መልክ ሲመጣ እንደው 70 80 በመቶ እንኳ ቢገባ ከራሱን ከመመገብ አልፎ ኤክስፖርት አድራጊ ይሆናል።